ሰላም የሄሉ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ ይመስገን። እንግዲህ ትላንት ወደ ገደለው ለቀው ይመጥ ትላንት በጣም አዝነናል። በጣም በሄሉ በጣም ባደረገችው ነገር በጣም ተጎድተናል። ምክንያቱም እኛ ሄሉን በዚህ መንገድ ስለማንጠብቃት እና በጣም ለሷ ቦታ እንዳለን እንደምንወዳት ከዚህ የበለጠ ነገር እንደሚገባት በአንድ በትንሽ ነገር እንደማትሰበር ስለምናውቅ ይህን ነገር ሆን ብሎ እንዳደረገው እና አቅዶ አስቦ እንዳደረገው ነው የሚመስለኝ። እና ደግሞ አንዳንድ ተመልካቾች አላቸው ብዙ ነገር የምትናገሩ ማለት ነው ከዚህም በፊት ለምኖች ነበረ። ይሄው የእጅሽን አገኘሽ ምናምን ምናምን ምናምን። እንዴ ግን ሴቶች ማለት ነው ለምን እንደራሳቸው ማታስቡት? እኔ ብሆን ብላችሁ አታስቡም? እንደ አንዳንድ ኮመንት ላይ ስላየው ነው ተመልካች ነኝ ተከታይ ነኝ ብላችሁ የምሰጡት ኮመንት በጣም ያስጠላል። እና እንደኔ ነገ እኔ ብላችሁ አስቡ። እኔ ብሆንስ ብላችሁ አስቡ። ማንም ሴት እንትን የምትለው ነገር ነው። እንደዚህ ማቅጦባት ሴት በሷ ላይ ደርቦ አልጋቤት ድረስ ተይዞ ምናምን መቼስ በአንዴ ይቅር ብላ እንትን አትለውም። እንደውም በአንዴ ነው ተብሎ እንትን ያለችው ይሄሉ ደግሞ ታቃለችው በጣም አፍቃሪ ናት። እኔ የሄሉ እድል እኮ በጣም ነው የሚገርመኝ። ምን አይነት እድል እንዳላት ማር ምን ምን አይነት እድል ማለት ነው። እና ሄሊዬ የምር ተስተካከይ ከእንደዚህ አይነት አስተሳሰብ ንቂ ሲጀመራ እንጂ ሆን ብሎ በቃ የምር አይወድሽም። ሊወድሻል ያብኮ ይወዳታል ያቢያ ፍቅራታል ምናምን ምትሉት ማለት ነው። ምንድን ነው የሚወዳት እስቲ ንገሩኝ። ምኑ ጋር ነው የወደዳት? ያውም ቤተሰብ ጋር፣ ሆን ብሎ ቤተሰብ ጋር መቶ እዛው ቤተሰብ ጋር እዛው እንዳሉ ሚስቱን ጠርቶ ውሽማውን ጠርቶ ከእሷ ጋር ታሪቅ ያለው ያለ ወንድ ምኑ ነው የሚያፈቅራት እስቲ ነገሩኝ። ምኑ ጋር የቱ ጋር ነው ያፈቀራት? ቦታ አላት ለሱ እሷ ናት እንጂ ይሄን ያህል፣ በቃ ለኔ ቦታ ሰጥቶኛል አክብሮኛል ብላ ቦታ ሰጠችው። ከዛ እሱ ደግሞ ው የተበቀላት ነው፣ የሆነ ተልእኮ ያለው ይመስለኛል፣ ያብ ማለት ነው። ተልእኮ ነው ያለው። እና ሲጀመር ማለት ነው ኮ ሚገርመኝ ነገር ያብ እውነት አንተ ከእሷ ጋር እሷ የምትጠራጠር ከሆነ መጀመሪያ እንደዚህ አይነት ጥርጣሬ ካለህ እኮ የፍቅር ጥያቄ መጠየቅ አይጠበቅብህም ነበረ። ምክንያቱም በቃ ውስጥ ይሄ ነገር እያለ ከሆነ ማለት ነው። አንተ ግን ያን ጠይቀህ እኔ ፍቅረኛ አይደለሁም ያ ልሁልንም ያብንም ማነው ሄሉንም ጠይቀሃል አደላ። ግን ፍቅረኛ ኧረ ግንኙነታችን ሲስተር ሊብራዘር ብለሃሉ። አምነ ፈልገ አስበ በራስህ አእምሮ ተምህርተህ ነው ሄሉን በፍቅር የቀረብካት አደለ። እና ዛሬስ ምንድን ነው? ዛሬ በተጣላችሁ ቁጥር ልሁል ልሁል ልሁል፣ ትንሽ ነገር ሲመጣ ልሁል ልሁል ልሁል ልሁል። እንዴ ታቃለ? የሁለቱን ቅርቤታ ታቃለ? ግንኙነታቸውን ከአንተ በፊት ያለ ነው እንጂ ልሁል፣ ከአንተ በኋላ ይመጣ አይደለም ልሁል። እንደዚህ ለመናገር ራሱ ማለት ነው፣ ማስተካከል ራሱ ብችል አንተ ነህ በፍቅር ሆነግ ሄልዬ እንደዚህ እንደዚህ ነው። በቃ ደስ አይለኝም ብለ በፍቅር ማለት ስትጣሉ ማለት ስትጣሉ አይደለም ይሄን ነገር አንስተ ማውራት ያለብን፣ በፍቅር ባላችሁ ሰዓት ማለት ነው። በፍቅር ባላችሁ ሰዓት እንደዚህ ነው ብለ ማስረዳት ትችል ነበረ። እና ደግሞ የምትለው ነገር አለ፣ ለአንቺ አይገባሽም፣ ለአንቺ አይገባሽም። ምን ፍቅር ሰጥታሃት ነው እስኪ ንገረኝ? ምን አይነት ፍቅር አሳይታሃት ነው? ለአንቺ አይገባሽም ለአንቺ አይገባሽም ላይ በቃ የምትናገራቸው ቃላቶች ራሱ ያማሉ፣ የምር ይሰብራሉ። እና ለዚህ ልጅ ሪስፔክት ይኖረ ምን ሄድክ አርባ ምንጭ ደቂ ይቅርታ ስለጠየቅ ቤተሰብ ከስለ ሄድክ ነው። ይሄ ነው ለአንተ ጀብድነት ይሄ ነው የአንተን እንትን የምር ከልብ ብታፈቅራት እና ቦታ ቢኖረ ኖሮ በቃ ሌላው ሌላ ነገር ነው። ሽ ተጣሉ እሷ ላይ ሴት አታመጣም ነበር ሴት ማለት ነው ያውም ፍቅረኛ እህ ትቻታለሁ ከሷ ግንኙነት የለኝም የሚያልካት ልጅ ባላመጣት ነበረ እና ስልክ ወይ ሄሎ ሄልዬ ወደ ራስሽ ተመለሽ እኛ ስለምንወድሽ ስለምናከብሮች ላንቺ ቦታ ስላለ ነው እንደዚህ የምንልሽ እንጂ የምስለሽን ማድረግ ትችያለሽ፣ ግን የአንችን መጎዳት አንፈልግም። እኛ ተሰብረሽ ዝቅ ብለሽ ተሰብረሽ ማየት ስለማንፈልግ ብቻ ነው እንደዚህ የምንልሽ። ገብቶሻላ አላ። ስለዚህ ወደ ራስሽ ተመለሽ። በቃ እኔ እንደዚህ ያለሱ ባልኖርም ምናምን እንዲህ ስት የወንድ ልጅ እንደ በአጠቃላይ ይብስበታል። በቃ ራሱን ነው የሚሰቅልብሽ፣ ይብስበታል። አንቺ ከዚያ የበለጠ የሚገባሽ ልጅ ነሽ፣ ግን ፈጣሪ ለምን እንደሆነ ይቀጣሻል። አንድ ተደስተሽ ደግሞ በሁለተኛ በሶስተኛ ቀን ደግሞ ሌላ ነገር የሚፈጠርብሽ። የምር እኔ በጣም ነው የምታሳዝኝ። የምር ከልብሽ ትቀርቢ ያለሽ አውቃለሁ። ከልብሽ ሰውን መቀተሏችሁበትም ግን የሚመጣው ሁሉ ይመጣል። ፍቅር ይሰጥሻል፣ ይንከባከብሻል፣ ምን ይልሻል። ውይ ውይ ብለሽ በቃ ያለ እሱ ብለሽ አንቺ ፍቅርሹ ስትገቢ ደግሞ እነሱ ልክ እንደ ተልእኮ እንዳላቸው ነገር ተበቅሎች ነው ሁሉ የሚወጡት። እኔ እኮ ይሄ ነገር በጣም ነው የሚገርመኝ። ይሄ ሁሉ ነገር እስቲ ካያችሁ ራሱ ኮመንት ላይ ጻፉ። ብዙን ጊዜ ማለት ነው። እሷ በቃ ይመጣሉ፣ ይቀርቧታሉ፣ በቃ ደስ በሚል ነገር ይቀርቧታሉ፣ ፍቅር ይሰጧታሉ። በቃ እንደዚህ አድርጎልኛል፣ ፍቅር ሰጥቶኛል ብላ እሷ ደግሞ ከልቧ ተማርካ ከእነሱ ጋር ፍቅር ስጀምር በቃ እሷ እራሷን መስጠት ስጀምር እነሱ ደግሞ በተራ ይቀየሩባታሉ። ግን ለምንድን ነው እስቲ ኮመንት ላይ ንገሩኝ። ምን አይነት እድል ነው ሄሉ ያላት? እኔ ጥያቄ ነው የሚሆንብኝ። ምን አይነት እድል ትደሰታለች እንኳን ደስታዋን እራሱ ሳታጣጥም ነው ወዲያውኑ፣ ልክ ብዙ ነገር እንዳላሳለፉ ነገር ይመጡና በቃ በኃይለኛ ፓወር እንትን የሚሉበት። እኔ በጣም ነው ያዘንኩት፣ የምር በጣም ማለት ነው። እና ሎሌ የምትናገረው መተው ካለብህ በስነስርዓት ነው መተው ያለብህ፣ ነግረህ ማለት ነው፣ በቃ እንደዚህ እንደዚህ እንደዚህ ብለህ። አንተ እኮ ክብር ቢኖር ማለት ነው፣ ጥያቄ ስጠይቅ አብርሃት ነው ያደርገው ምናምን ነገር እስቲ ንገረኝ፣ ስትል አንተ የምር ትክክለኛ የወረድክና ስሜት ለሷ እንደለለ ቢያንስ እንኳን ስሜቷ ይጎዳል ብለ መጠንቀቅ ነበረብህ። ምን አልክ? እና ድሮኔም ብላ መታ ላታድር ነው እንዲ ያልክ። ምን ይሰማታል ብላ ታስብ። ምን ይሰማታል? ሌላው ሌላ ነው እኮ። ምን ይሰማታል? ቢያንስ ብዙ ነገር አብራቸው ሳልፏቸዋል። ይሄ ነገር ለእሷ ህመም ነው። እነያን መሰለ ስትሩ አራጥ ፍቅር ፍቅር ፍቅር ስትል የነበረው እሷ ስትል የነበረው ለኦዲንስ ነው እንዴ? ኦዲንስ ኮመንት ላይ እንደዚህ አደርግ እንደዚህ አል ስላሉ እነኛን ለማስደሰት ነበረ እንዴ? እስከ ቤተሰብ ድረስ እስከ ጥግ ድረስ ነው ሚሄደው። እሷ ማጣት አልፈልግም ያልኩ ይሄ ነው ይሄ ነው መጨረሻ። እሷውን በፍቅሯ በፍቅሩ ተያዘች። አንተ እሷ ነው ተልኮ አለክ። ማን ነው የላከክ? ወዳታለሁ አለው አፈቅራታለሁ አለው። ምና የምትለው እንዴ? ሰው በአጭር ጊዜ ውስጥ እኛም እኮ ብለን ሰው በአጭር ጊዜ ውስጥ እንደዚህ ፍቅር ውስጥ እንዴት ነው የሚገባው ብለን እያለ እሺ ይሁን በቃ እናንተ ከተፈላለጋችሁ ብለን። አንተ ግን በቃ ተበቀልካት። ሆን ብለን የቀረብካት ሆን ብለን ማለት ነው። ልትበቀላት፣ ልታስለቅሳት በስተዋ ልታጠፋ እንዳታስብ ምንም እንኳን ደስ አለክ ለዚህ በቃችለ እና ሄሊዬ አንጅ ጀግናነሽ ብዙ ጊዜ እንደዚህ አይነት ነገር ነው በማል ባንች ለሚፈጠረው ጠንካራ ሆነሽ ነው ማሳየት ያለብሽ እንጂ፣ ማንም እየመጣ አንዴ ፍቅር ሲሰጥሽ፣ አንዴ እየረገጠሽ፣ አንዴ እንደፈለገ እየሆነብሽ፣ አንዴ እየተቀየረ፣ አንዴ ደግሞ ልክ አንቺ ፍቅር ውስጥ ገብተሽ ደግሞ ለነሱ ቦታ ሲኖርሽ ደግሞ ሁሉም እየመጡብሽ የሚቀየሩብሽ፣ ትምህርት ውሰጂ። በቃ ትምህርት ውሰጂ ከዚህ በኋላ ማለት ነው። ከዚህ በኋላ እንዴት መቅረብ እንዳለብሽ እና እንዴት መቅረብ እንደሌለብሽ ማወቅ ነው ያለብሽ። የምር እስከ መቼ ነው እንደዚህ የምትጎጂው? እስከ መቼ ነው እንደዚህ የምትወኘው? ለምንስ መሳቂያ ትሆኛለሽ? ለምንስ ክብርሽን እንደዚህ ታጫለሽ? እንዴ ቢያንስ እኮ ብዙ መስዋዕት የከፈልሽለት እንኳን ፍቅር አተሻል አይደል? ከልጅነትሽ ጀምሮ ብዙ ብዙ ብዙ ነገር ያሳለፋችሁት ከናይ ጋር ማለት ነው። ብዙ ነገር ያሳለፋችሁት እንኳን ከሱ ጋር ተለያይተሻል አይደል? ረስተሽ ሁሉን ነገር ትተሽ የራስሽን ሕይወት ጀምረሻል አይደል? ዛሬ ምንድን ነው ይሄ? በአንድ ወር ውስጥ ለመጣ ፍቅር እንደዚህ ራስሽን ካላጠፋው፣ እንደዚህ ሆናለው፣ እኔ ያላንተ ምናምን። የምር ይህ ከአንቺ አይጠበቅም እንዲህ እንዴት አንፈልግም እኛ የአንቺ ተመልካቾች ምን ወድሽ ማለት ነው። ምክንያቱም እንዲ መሰበር የለብሽም ተሰብረሽ ማሳየት የለብሽም። እና ሄልየ ለቤተሰቦችሽ ኖሪ፣ ቤተሰቦችሽ ይጨነቃሉ፣ እኛ ምን ወድሽ ኦዲንሶችሽ እንጨነቃለን እንጨነቃለ ለኛ ማስቢ፣ ጠንክረሽ አሳየን። መለያየትም ካለባችሁ በስነ ስርዓት እኔ ያ በደንብ አድርጌ ነግሬዋለሁ፣ ከአንድም ሁለቴ በደንብ አድርጌ ቪዲዮ በምሰራው ነግሬዋለሁ። ግን ይበቃል። አንቺን ነው እኔ አሁን መምከር ያለብኝ፣ በቃ አንቺን ነው። ወደ ራስ ተመለሽ። እና ውዶቼ ማሮቼ ላይክ ሰብስክራይብ አድርጉኝ እና ኮመንት ላይክ ለምትሰጡኝ በጣም አመሰግናለሁ። የእናንተ ኮመንት ላይክ መስጠት እኔ ተመልሼ እንድመጣ ያደርገኛል፣ እንድበረታታ ያረገኛል፣ እንድሰራ ያረገኛል። እና ውዶቼ በጣም ቴንኪዩ እና ኮመን ለምሰጡኝ በጣም አመሰግናለሁ። ላይክ ሼር፣ ሰብስክራይብ አድርጉኝ። መልካም የስራ ሰዓት ይሆንላችሁ። እንግዲህ ፈጣሪ በኋላ ለነገ ቸር ወሬ ያሰማን። ብቻውን ወጥላ ብቻውን ነው የሄደችው። እንግዲህ ፈጣሪ በሰላም ቤት አስገብቶታል ብዬ አስባለሁ። እና እንግዲህ እስቲ ዛሬውን እናያለን። መልካም ሙሉ ይሁንላችሁ። እወዳችኋለሁ። ባይ